ጉሉ ማሻ አላ ተባረክ ረህማን ሰላሙ አሌይኩም ወራህመትላ በረካቱ ድና። የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ዳህና ናችሁ ወይ? አልሐምዱሊላ እኔ በጣም ዳህና ነኝ። እናንተ እንዴት ናችሁ? ጠይነት አፍያ ሁሉ ሰላም። አልሐምዱሊላ እኔ በጣም ዳህና ነኝ። ዛሬ የማሳያችሁ የረመዷን አስቤዛ ነው። ረመዷን አስቤዛ በጣም ቆንጆና ና ጥር ምጥን ያለ ነው። መሻለ ተባረክ ረህማን 75 ኪሎ ዱቄት አለ 50 ኪሎ ጤፍና 25 ኪሎ ማሽላ ተቀላቅሎ የተፈጨ እንዲሁም ደግሞ አስር ኪሎና 5 ኪሎ ነጭ ዱቄት አለ። አስር ኪሎ መኮረኒ፣ አስር ኪሎ ሩዝ፣ አስር ኪሎ ሱካር፣ አስር ኪሎ ቡና፣ አስር ኪሎ ምስር ክክ፣ ሁለት ካርቶን ቴምር ጫው፣ እንዲሁም ደግሞ አስር ኪሎ በርበሬና 15 ኪሎ ሽሮ ነው ማለት ነው። ማሻላ ተባረክ ረህማን በጣም ተወዱታላችሁ። ከወደዳችሁት ደግሞ ላይክ እና ሰብስክራይብ ሼር እያረጋችሁ አበረታቱኝ። ረመዷን እንዴት ይዟችኋል? እናንተ ጋር ከኛ ጋር በጣም ደስ ይላል። አልሐምዱሊላ ሁላችሁም፣ ያው የምትሰሩትን ስራ ኢባዳ ያርግላችሁ ዱአም አድርጉልኝ ማለት እፈልጋለሁኝ። እንሻላ አጠቃላይ ድምሩ አርባ ስምንት ሺ ስድስት መቶ ሰላሳ ሰባት ብር፣ አርባ ስምንት ሺ ስድስት መቶ ሰላሳ ሰባት ብር የፈጄ የረመዷን አስቤዛ ነው። ማሻአላ ተባረክ ረህማን ያው በጣም ተወዱታላችሁ። ከሚገባው በላይ ምጥን የሆነ እንግዲህ ዛሬ ነው የተፈጨው። ማሻአላ ተባረክ ረህማን እዩት። ሌታ አባቱ እንደሚያምር ቆንጆ፣ ማሻላ ተባርክ ለማን ሆኖ የተዘጋጀ 10 ኪሎ በርበሬ በ400 ብር ሂሳብ ኪሎ ኪሎ በ400 ብር ሂሳብ ተገዝቶ በእርጥብ ቅመም በደረቅ ቅመም ተደርጎ የተዘጋጀ ነው። እዚጋ ደግሞ 10 ኪሎ ማነው 15 ኪሎ ሽሮ አለ። አያችሁታ እንዴት አባቱ እንደሚያምር ማሻአላ ተባረክ ረህማን እና ሁላችሁም ተወዱታላችሁ። አተር፣ ባቄላ፣ ሽምብራ፣ ጓያ ሁሉ ተቀላቅሎ የተፈጨ ምጥን ሽሮና በርበሪ ነው እዚጋ የምታዩት ማለት ነው። 10 ኪሎ ምስር ክክ አለ አለ 10 ኪሎ ሲባዛ በ260 ብር ሂሳብ። ቡና እጅግ በጣም የሚያምር ወርቅ የመሰለ ቡና አለ እዚጋ እንደምታዩት። ማሻአላ ተባረክ ረህማን ድፍን የሆነ ቡና ነው። እዚህ ዋጋ ደግሞ በ950 ብር ሂሳብ 10 ኪሎ ነው ማለት ነው። እዚህ ጋር ደግሞ ሩዝ አለ 10 ኪሎ በ120 ብር ሂሳብ፣ መኮሮኒ በ120 ብር ሂሳብ ጫው። እዚህ ጋር 6 እሽግ አለ 15 ኪሎ ነው ያለች፣ ግን 15 ኪሎ ምናልባት ትንሽ መስራት ከሆነ ብዬ እኔ ግማሽ አድርጌ ገዛሁኝ፣ 6 ሀባ ገዛሁኝ ማለት ነው። እና 6 ሲባዛ በ30 ብር ሂሳብ ነው 950 ብር። ስማርት ዱቄት 10 ኪሎ አላት። እንደገና ደግሞ 5 ኪሎ እንትን አምስት ኪሎ ስማርት ዱቄት አለ የዚህም ዋጋ ደግሞ 475 ብር ነው። ሁለት ካርቶን ቲምር በ2400 ብር ነው የገዛው። ስኳር በ150 ብር 1500 ብር 10 ኪሎ ማለት ነው። እዚህ ጋር ማሽላ በ60 ብር ሒሳብና ጤፍ ደግሞ በ110 ብር ሒሳብ 50 ኪሎ ጤፍና 25 ኪሎ ማሽላ ተቀላቅሎ እንደዚህ በአማረ መልኩ ማሻላ ተባረከ ተደርጎ ተፈቅቶላታል ማለት ነው። እንግዲህ ሌሎቻችሁም ማዘዝ ለምትፈልጉም እንዲሁም ደግሞ አዛችሁ እየጠበቃችሁ ላላችሁ አብሽሩ። እንደዚህ በአማረ ሁኔታ ዋፈሽ አድርጌ አቀርብላችኋለሁ የሁላችሁንም የትም አይሄድም ማለት ነው። እንግዲህ እዚች እህቴ የረመዷን አስቤዛ ከቤተሰብ ጋር ደርሶ ቤተሰቦቿ ደግሞ ደስተኛ የሚሆኑበትና ለእሷ ደግሞ ዱዓ የሚያስደርግ እያደርገው ብላችሁ ሁላችሁም በዱዓ አስቡን ማለት ነው። ማሻላ ተባረክ ረህማን። በጣም ጽድት ጽድት ያለ በቃ ጥሩ ነገር ሲሰሩ ደስ የሚላችሁ ነገር አለ አደለ? እንደዚ አይነት ነገር ደስ እያለኝ ነው እኔን እና ጥሩ መስራት በጣም ያስደስታል ኮንፊደንስ ይሰጣችኋል ሁሉ ነገር ማሻላ ተባረክ ረህማን እና በጣም ደስተኛ ነኝ እኔ በስራዬ እዚህ ጋር እንግዲህ ቻው ቀረብ ታሳያችሁት ማሻላ ተባረክ ረህማን በጣም ሽታው በሩቅ ነው የሚጣራ ማሻላ ተባረክ ረህማን እና ይሄን ይመስላል እንግዲህ ምስር ይሄ የውጭ ነው ሱካር እንደምታውቁት የውጭ ምስር ማለት ምንም አይነት የሚለቀም ነገር የለውም ሁለት ስልሳ ነው ዋጋው እዚህ ጋር እንደምታውቁት ቡና ነው። ቡናውንም እንደነገርኳችሁ ማሻአላ፣ ብቻ ሁሉም ያምራል።